የብሔራዊ አረንጓዴ ልማት ኢኮኖሚና የአየር ንብረት ለውጥ ፖሊሲዎች የድርጊት መርሃ ግብሮች አወቃቀሮችና በጀቶች ስርዓተ ፆታን ያማከለ አካታችነት ላይ የተጠና ጥናት በተመለከተ ኤስኦኤስ የልማት ድርጅት በአዋሳ ከተማ አስተዳደር ከተለያዩ አካላት ጋር የውይይት መድረክ አካሂዷል። የአካል ጉዳተኞች ጉዳይ ከአረንጓዴ ልማት ጋር በተገናኘ ምን ያህል አካታች እንደሆነ፣ እንዲሁም የስርዓተ ፆታ ጉዳይም የውይይቱ አካል እንደነበር እንደነበረ ተገልጿል። ከፌዴራል የሚወርዱ ፖሊሲዎች በክልል ደረጃ በትክክል ተቀምጠዋል ወይ፣ ካሉ ደግሞ እነኚህን ተጋላጭ ቡድኖች በተለይም ደግሞ ሴቶችንና አካል ጉዳተኞችን ምን ያህል ታሳቢ ያደረጉ ናቸው? ለስራ ምቹ ሁኔታ አለ ወይ? እነሱን እኩል ያሳትፋሉ ወይ? ትክክለኛ በጀት አለ ወይ? ትክክለኛ የስራ መመሪያዎች አሉ ወይ የምል ነው። ዋናው አላማ ይሄ ነው። ስርዓተ ጾታን ጉዳይና የአካታችነትን ጉዳይ ትኩረት አድርጎ የሚሰራ የቤተሰብ ማጠናከሪያ ፕሮግራም ነው እና ዋናው የዛሬ አላማችን ጥናቶቹ ላይ ያሉ ክፍተቶችን በትክክል ጥናቱ አውጥቶ አሳይተዋል። የአካባቢው ብክለት የማያስከትሉ ቴክኖሎጂዎችን ከመጠቀምና ከሴቶችና ህጻናት ጉዳይ በተመለከተ የቀረቡ ጥናት በውይይቱ ተነስቷል። አረንጓዴ ልማትን ወይም እነዚህ አካባቢ ብክለት የማያስከትሉ ቴክኖሎጂ ከመጠቀም ጋር ተያይዞ ያለው ጉዳይን በተመለከተ አፈጻጸሙ ምን ይመስላል? የመንግስት ፖሊሲና ስትራቴጂ ምን ይመስላል? ማይቀፍ ችግር ነው፣ አፈጻጸሙ ችግር ነው የምለውን ነገር ነው ሲጠና የቆየው። ከዚህ ጋር ተያይዞ የዛሬ ገቢ ማመንጫ ስራዎቹን በየዓመቱ በየጊዜው እየሰጠው መቀጠል ስለማልችል በቀጣይ ራሳችሁ በራሳችሁ ተላምዳቸው የምትወዱበትን መንገድ እያለ ስለሚያስተምር በዚህ አንግል በሚታይበት ጊዜ መንግስት ሰፊ ድጋፍ የሚያደርግበትና ትኩረት ሰጥቶ እየሰራ ያለበት አቅጣጫም ከመሆኑ ጋር ተያይዞ ይህን ተጠናክሮ መቀጠል ያለበትም ጉዳይ ነው ብዬ የሚወስደው ጉዳይ ነው። በሲዳማ ክልል ያሉ የግል ልማት ድርጅቶች ምን ደረጃ ላይ እንደሚገኙና ፖሊሲዎች ግብ ተቀምጦላቸው እየተጓዙ እንደሆነም ተጠቁሟል። የዛሬ ስምንት ወር አካባቢ ነው የጀመር ነው። ዛሬ እንግዲህ ለተሳታፊዎች ቀርቦ ፖሊሲዎች በትክክል አሉ ወይ? ፖሊሲዎች ካሉ እነዛ ፖሊሲዎች በጽንሰ ሀሳብም ይሁን በፕላን ደረጃ ግብ ተቀምጦላቸው መለኪያ ተቀምጦላቸው በትክክል እየተጓዙ ነው የሚለውን እንግዲህ ወደ በመድረኩ ላይ ያቀርበናል። ጥናቱ እንግዲህ መጨረሻ ላይ ለክልሉ ያለው ፋይዳ በጣም ትልቅ ነው። በተለይ የግሪን ኢኮኖሚ ጉዳይ በፌዴራል ደረጃም የሚሰራ ጉዳይ ስለሆነ በአንድ ክልል ውስጥ አንድ ፖሊሲ ሲኖር እንግዲህ ማህበረሰብን አሳትፎ ሲቀርብ በጥቅሉ ይዘትና ቅርጽ ስለሚኖረው ፖሊሲው ምን አይነት ተጓዳኝ አክሽን ፕላኖች ሊወጡ ይችላሉ? ምን አይነት በጀቶች መመደብ አለባቸው? እሱስ በምን አይነት ሁኔታ ሊለካ ይችላል አይነት ቅርጽና ይዘት ይኖረዋል፣ የሚለው ፋይዳ ይኖረዋል። በጥቅሉ አካል ጉዳተኞች አካታችነት ያለው የኢኮኖሚ ተጠቃሚነት እንዲኖራቸው በጥናቱ መነሳቱን የገለጹልን በሲዳማ ክልል ሴቶችና ሕጻናት ጉዳይ ቢሮ ባለሙያ አቶ አሸናፊ ሙሴ ሲሆኑ በቀጣይ የራሳቸውን ሕይወት በዘላቂነት እንዲያሻሽሉ ሲሉ ተናግረዋል። ኤስስ ከኛ ጋር የሚሰራቸው በርካታ ስራዎች አሉ። ከነዛ ውስጥም በዋናነት የዚህ ከግሮ ኢኳል ጋር ወይም ከአረንጓዴ የልማት ስራዎች ጋር እንዴት ተደርጎ ኢንክሉሲቭነሱን ወይም አካታችነቱን ማረጋገጥ ነው። እስካሁንም ባለው ለውጥ ግን ብዙ አካል ጉዳተኞች በዚህ በገቢ ማስገኘው ተሰማርተው ራሳቸውን ችለው ቤተሰቦቻቸውን እንደዚሁም ማህበራዊ የሆነ ለውጥ እያገኙ እንደሆኑና በቀጣይም ራሳቸውን ችለው ፕሮጀክቱ በሚያልቅበት ጊዜ እንኳን ቀጣይነቱ የራሳቸውን ህይወት የራሳቸውን ኑሮ አሻሽለው በራሳቸው መቆም እንዲችሉ የሚጠበቅ ነገር ነው። በኤስኦኤስ አዋሳ የልማት ድርጅት በታቦር ክፍለ ከተማ በጢልቴ ቀበሌ ከባለፉት ወራት ያካሄደው ጥናት ተጠቃሚ እንደሆነች የተናገረችው የውይይቱ ተሳታፊዋ ወይዘሮ አዳነች ባሳ ናት። ብዙ እኛ እናቶች ስራ አጦች ነበርን። ስራ መስራት እየፈለግን የገቢ ምንጭ ስለሌለን ብዙ ተጎድተን የምንኖር ህጻናት እናቶች ነበርን ልጆቻችንም ደግሞ መማር እየፈለጉ ከአቅም እጥረት የተነሳ ከቤተሰብ ብዛት የተነሳ ብዙ ልጆቻችን ከትምህርት ገበታ ወደ ኋላ ቀርቶ የሚኖሩ ነበሩ። በዚህ ቤተሰብ ውስጥ ከተካተትም በኋላ ብዙ ጥቅም ነው ያገኙ ነው። የስራ መንቀሳቀሻ አግኝተናል።